ክብሬናቱ ማረጌ አሰላሙ አለይኩም ወረህመቱላሂ በረካቶድና የተከበራችሁ የፎይዝ ቤተሰቦች ሰላም ጤና ስጥልኛኔ። ውዶች በያላችሁበት የአለም ዳርቻ ሰላማችሁ ብዙ ትትረፍ ይበልልኝ። እንዴት ዋላችሁ? እንዴት አመሻችሁ? ከኔጋ ወልላ ልምድ አልሐምዱሊላህ ረብልአለሚን ምስጋና ለጌታ ሁሉማን ነው። እናንተም ሰላማችሁ ብዝት ይበልልኝ ኢንሻአላህ። እንግዲህ ያው መተናል ማለት ነው። እንደተለመደው ታሪካችን እንደቀጠለ ነው። ዛሬ ደግሞ በክፍል ሶስት መጥቻለሁ ማለት ነው ኢንሻአላህ። በትናንትና ካቆምኩበት የመጀመሪያው መስዋዕት ከፋ ይላል አብይ አሊ ቢን አብጣሊብ ጣሊብ ረዲየላሁ ዐንህ ክፍል ሶስት ማለት ነው ወቶቼ ቁረሾች ነቢዩን ሰለላሁ አሌይ ወሰለም ለመግደል በተነሱ ጊዜ ነቢዩ ሰለላሁ አሌይ ወሰለም ወደ መዲና ለመሰደድ ፈለጉና አሊይ እርሳቸውን ተመልሰው በእርሳቸው መኝታ ላይ እንዲተኙ አዘዟቸው። ምንም እንዳትፈራ ፈጽሞ የሚጎዳ ነገር የለም አሏቸው። አሊይ ይህን አስመልክተው ሲናገሩ በዚች ሌሊት እንደተኛሁት አይነት አስደሳች እንቅልፍ አላየሁም። የአላህ መልእክተኛ ሰለላሁ አለይሂ ወሰለም እዳዎቻቸውን ሳይመልስ ጉዞ እንዳደርግ አልይን አስጠነቀቋቸው። አሊም የታዘዙትን በተገቢው ሁኔታ አሳኩ። የታዘዙትን ጉዳይ ካሳኩ በኋላ ወደ ሚና ጉዞ ጀመሩ። የአላህ መልእክተኛ መዲና ከመድረሳቸው አስቀድመው አልይ መዲና ደረሱ። የእርሳቸውን መምጣት ከመዲና ነዋሪዎች እና ከሌሎች ስደተኞች ጋር አብረው መጠበቅ ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲደርሱ ሰይድ አሊይ እግራቸው እንደማ እንደማማቸውና መንቀሳቀስ እንደተሳናቸው ነገሯቸው። ቁባ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተገናኙ። ነብዩ ሰለላሁ ዐለይሂ ወሰለም አይዋለው ብለው አልጠበቁም ነበር። ነብዩ ሰለላሁ ዐለይሂ ወሰለም መጡና እግራቸውን ዳብሰው ሲጨርሱ አሊይ ቀጥ ብለው መራመድ ቻሉ። አ። ሰማዕት ሆነው እስኪ ሞቱ ድረስ እግራቸው አንዳንችም ጉዳይ ነክቶት አያውቅም። የበድር ጦርነት። በበድር ጦርነት ወቅት አሊይ ከሙስሊሞች ጋር ተሰልፈው ነበር። ከጠላት ወገን ብቻ ለብቻ ለመግጠም በሚል ኡትባ ቢን ረባ፣ ሸይብ ቢን ረባህና አልወሊድ ቢን ኡትባ ቢን ረባ ወደፊት መጡ። ከሙስሊም ከሙስሊሙ ወገን ደግሞ ሶስት አንሷሮች መጡ። ዑትባና አብረውት ያሉት ግን ከሙጃሂድ ከሙሃጅር ወይም ደግሞ ከስደተኞች የሆኑ ሙስሊሞች እንደገጥማቸው ጠየቁ። በዚህ መሰረት አቡ ኡበይዳ ቢን አልሐሪስ፣ ሐምዛ ቢን አቡል ሙጣሊብ እና አሊይ ቢን አቢ ጣሊብ እንዲገጥማቸው ነብዩ ሰለላሁ ዐለይሂ ወሰለም አዘዙ። አልይና ሐምዛ ኡትባንና አልወሊዲን ጨረሷቸው። አቡ ኡበይዳና ሸይባ ደግሞ በያዙት ሰይፍ ተሞሸላለቁና ተጎዳዱ። አልይና ሐምዛ ተንደርድረው መጥተው ሸይባን ገደሉት። አቡ ኡበይዳን ተሸክመው ወደ ነብዩ ሰለላሁ ዓለይሂ ወሰለም ክፍል ውስጥ አስቀመጡት። ነብዩ ሰለላሁ ዓለይሂ ወሰለም እያስታመሙት ሳለ በእኔ ተደስተዋል የአላህ መልእክተኛ አላቸው። ነቢዩም ሰላሊ አለሁ ወስለም አለቀሱና እንዳሉ አላሁ ወይ በአቡ ዑበይዳ መደሰቴን መስክርልኝ። የይሁድ ጦርነት። በይሁድ ጦርነት ወቅት አሊይ ቢን አቢጣሊብ የቀኝ ክንፍ መሪ ነበሩ። ሀምዛ ቢን አብዱልሙጣሊብ በወቅቱ የሙሽሪኮች ባንዲራ ያነገበውን ሰው ለመግደልም በጣም ጓጉቶ ነበር። ባንዲራ አንጋቢው ተመቶ ከተጣለ የመሽሪክ ሰራዊት እንደሚበተን ተረድተዋል። ሙሽሪኮቹ ባንዲራቸውን በየተራ ይሸከሙ ዘንድ አስራ አንድ ግለሰቦችን አዘጋጅተው ነበር። ሀምዛ ሰልፋቸው ውስጥ ገብቶ ትርምስምሳቸው ምሳቸውን አወጣው። ባንዲራውን ከሚሸከሙበት ውስጥ አራቱን ገደላቸው። አምስተኛውን ሲገድል ሲል ሊገድል ሲል አሊይ ተመለከቱና እንዲተውላቸው ነገሩት። እርሳቸው ሄዱና በያዙት ሰይፍ ቀሉት። ከእርሱ በኋላ ሌሎች ሁለት ሙሽሪኮችን ገደሉ። በወቅቱ አርባ ግለሰቦችን በሰሩት በሰሩት ጥፋት ሙስሊሞቹ ወደ ኋላ ማፈግፈግ ሲጀምሩ ሰይድ አሊይ ከሃያ ዎቹ ጎን ቁመው ረሱል ሰለላሁ ዐለይሂ ወሰለም ጥቃት እንዳይደርስባቸው የመከላከል ፍልሚያ አደረጉ። በዚህ ብዙ የሰውነት ክፍላቸው ሊቆስል ችሏል። በዚህ ጦርነት ወቅት እነዚህ አርባ ግለሰቦች የረሱሉን ሰለላሁ ዐለይሂ ወሰለም ትዕዛዝ በመጣሳቸው ምክንያት ሙስሊሞች ተሸንፈዋል። ኡማማው በአጠቃላይ የእርሳቸውን ትዕዛዝ ከጣሰ እንዴት ሊሆን ነው? የህንድቅ ጦርነት። በዚህ ጦርነት ወቅት ሙስሊሞች ከመሸጓ አጠገብ ቁመው ከሙሽሪኮች ጋር ተፋጠው ነበር። የሙሽሪክ ወገን የሆነና አምር ቢን ዊድ የተባለ ግለሰብ ወደፊት ተነጥሎ በመምጣት ብቻ ለብቻ የሚገጥመው ካለ ይጠይቅ ጀመር። ከሙሽሪክ ፈረሰኞች ውስጥ ጀግና ተዋጊ ነበር። ምንም መልስ የሰጥ ማንም መልስ የሰጠ የለም። አሊይ ቢን አቢጣሊብ ተነሱና የአላህ መልእክተኛ እኔ ልፋለመው አሉ። በወቅቱ የ ሀያ ስምንት አመት ወጣት ነበሩ። ነቢዩም ስላ አለ ወሰለም አሊይ ተቀመጥ፣ ይህ እኮ አምር ቢን ዊድ ነው አሏቸው። የምር ሙስሊሞችን እያጣጣለ ፈከራውን ፉከራውን ቀጠለ። አሊይ አሁንም ተነስተው ቢጎተጎቱ ረሱል ስላ አለ ወሰለም እንዲቀመጡ አዘዟቸው። አምር ቢን ዊድ ማንም ሰው ወደ እርሱ አለመምጣቱን ሲያይ ጉራ ተሰማውና እናንተ ፈሪዎች አለ። አልይ በድጋሚ የተነሱና ረሱል ሰለላሁ ዐለይሂ ወሰለም ለማኗቸው ወደ እርሱ ሄደው ለመቅጠም ፍቃድ ጠየቋቸው። ብል እሺ ይሂድለት አሏቸው። አልይ ብን አቢ ጣሊብ ሰውየውን ለመፋለም ወጡ! ማን አንተ ደግሞ አለ አምር። እኔ አልይ ብን አቢ ጣሊብ ነኝ አምር ም አባትህ ወዳጄ ነበር፣ እኔ አንተን መጋደል አልፈልግም አለ። አሊይም እኔ ግን አንተን መግደል ፈልጋለሁ አሉት። ቀጠሉና ሁለት ምርጫዎችን እሰጥሀለሁ፣ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩንና መሐመድ የአላህ መልእክተኛ መሆናቸውን መመስከር፣ ያለበለዚያ አንገትህን እቀለሀለሁ። አምር በአንድ ጊዜ ደሙ ፈላ፣ ንዴቱ ጣራ ነካ፣ ሰይፉን መዞ አንዴ አሊይ ላይ ሲሰነዝር አሊይ መክተው መለሱ። ፊልም ያጀመሩ አቧራ እስኪ ቦን ድረስ ኃይለኛ ፊልም አደረጉ። ሶሃቦች ምን እየተደረገ እንደሆነ መለየት እስኪ እስኪስታናቸው ድረስ አቧራው ቦነነ። አሊይ አላሁ አክበር ብለው ጮፉ ሶሃቦች አምር ቢን ዊድ በህይወት ያለ ስለመሰላቸው ወደ እነርሱ አልተጠጉም። አቧራው ገለል ሲል አልይ ቢን አቢ ጣሊብ የአምርን ጭንቅላት አንጠልጥለው መጡና ረሱል ሰለላሁ ዓለይሂ ወሰለም ፊት ጣል አደረጉት። የአምርን ቢን ዊድ ጥሩር በአረቦች ዘንድ ይታወቅ ስለነበር፣ ሶሓቦች ለምን የአምርን ጥሩር ይዘው እንዳልመጡ አልይን ሲጠይቋቸው የአላህ ጠላት ወደቀ፣ ነውሩም ተጋለጠ። አላሁ ሱብሓነሁ ወተዓላ እንዳይጠይቀኝ ነውሩን ይዞ መምጣት አሳፈረኝ። ስለዚህ ጭንቅላቱን ይዤ ተመለስኩ። የሁድ በይ ስምምነት ነቢዩ ሰለሏሁ ዐለይሂ ወሰለም በሙስሊሞችና በሙሽሪኮች መካከል የተደረገው ይህ ስምምነት በጽሁፍ ይሰፍርን ዘንድ አሊይን አዘዟቸው። አሊይ ሆይ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ብለህ ጻፍ። ከሙሽሪኮች ወገን የሆነው ሱሃይል እጅግ በጣም ሩህሩህ በጣም አዛኝ በሆነው የሚለውን አናውቅም ሲል ተቃወመ። ረሱልም ሰ ላ ለ ወሰለም አልይ ሆይ እርሱን ሰርዝና አላህ ሆይ በአንተ ስም ሙሐመድ የአላህ መልእክተኛ የፈጸመው ስምምነት ብለህ ጻፍ አሉ። ሱሃይልም መልሶ የአላህ መልእክተኛ መሆንህን ብናውቅ ኑሮማ በተከተልንህ ነበር። ይልቁንም መሐመድ የአብደላህ ልጅ የፈጸመው ስምምነት ተብሎ ይዛል አለ። ነቢዩም ሰለላሁ ዓለይሂ ወሰለም አልይ የጻፉትን እንዲሰርዝ አዘዛቸው። አልይም ወላሂ አልሰርዝም ሲሉ ተቃወሙ። ነቢዩም ሰለላሁ ዓለይሂ ወሰለም አልይ የጻፉትን የቱ ጋር እንደሆነ እንዲያሳየዋቸው ጠየቁና እርሳቸው ሰረዙት። እሺ እኔ ወዶች እዚሁ ይብቃን መሰለኝ። የዛሬው ቪዲዮዎችን እንሻ አላህ፣ ያው በቀጣይ እስከምንገናኝ የዛሬው ቪዲዮ ይሄ ይበቃናል። ውዶች ዬ ላይክ ሸራ አድርጉ፣ ከቻላችሁ ሸራ አድርጉ፣ ካልቻላችሁ ደግሞ ላይክ ጀምሮ ማለት ነው። አሕባቢ የላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። ነገ በሌላ ቪዲዮ እስከምንገናኝ መልካም አዳር ተመኘላችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።